ስድስተኛ ጥያቄ። እሺ፣ ያልተወለደ አምላክ አለ ማለት አብራረው። አልገባኝም። ያልተወለደ አምላክ አለ ወይስ የለም? አልገባኝም። ያልተወለደ አምላክ አለ ወይ? ያልተወለደ አምላክ አለ ወይስ የለም? አሁንም አልገባኝም። የሆነ በሌላ ችግር። ኦኬ፣ ያልተወለደ ያልተወለደ፣ አሁን ኢየሱስ አምላክ ነው አይደለ? ኢየሱስ አምላክ ነው ተወልዶ ነው አለ ኢየሱስ አምላክ የሆነ ተወልዶ አይደለም ወይ ስለተወለደ አይደለም አምላክ የሆነው ቆይ አይደለም ጥያቄ እሱ አልጠየኩም እባክህ ያልተወለደ አምላክ አለ ወይስ የለም አማን ያልተወለደ አምላክ አለ ወይስ የለም ያልተወለደ አምላክ እኔ ምን ልትል እንደፈለግከው ያልገባኝም እሺ የተወለደ አምላክ አለ እሺ የተወለደ አምላክ አለ በመወለዱ አምላክ የሆነ ማለት ነው አይ የተወለደ የተወለደ አምላክ አለ የለም ምን ላይ መጽሐፍ ቅዱስ ውስጥ በቃ ያ ጀማ ይህን ያክል ነው የሚከብደው ይበቃኛል ችግር ኢየሱስ እመጣላለሁ ሰዓቴ እንጠቀማለሁ በአግባቡ ልብ አድርጋችሁ ተረድታችኋለሁ ችግር የለውም በቃ ሰባተኛ ጥያቄ ብቻውን ጥበብ ላለው ለእግዚአብሔር በኢየሱስ ክርስቶስ እስከ ዘላለም ድረስ ክብር ይሁን አሜን አለ ብቻውን ጥበብ ያለው ማነው የተባለው እዚህ ኮንቴክስት ላይ አብ ነው ነገር ግን ኢየሱስ ነው? ጥሩ ጥሩ። ቆይ ጥያቄ ጠይቆ አብ ነው። እሺ፣ በኢየሱስ ክርስቶስ በኩል ማን ነው የምታመሰግነው? ኢየሱስ ነው? አብን ነው የምታመሰግነው? አብን ታመሰግናለህ። ያው ፊልጵስዮስ ሁለት ላይ ደግሞ ኢየሱስ ይመሰግናል። አልጠየቅኩም። ችግር የለም። ችግር የለም። አቻ በዛ በኩል አለ። ሮሜ ምዕራፍ አንድ ቁጥር ስምንት ላይ እምነታችሁ በዓለም ሁሉ ተሰማች፣ አስቀድሜ ስለሁላችሁ አምላኬን በኢየሱስ ክርስቶስ አመሰግናለሁ። አምላኬን በማነው የምታመሰግነው? ስሩ ክራይስት በኢየሱስ ክርስቶስ በኩል አድርገ። ስለዚህ መመስገን ያለበት ማን ነው? በዚህ ክስ መሰረት፣ ኧረ ኦኬ፣ እነዚህን ክፍሎች ከሆነ ሙስሊሞች፣ በዛ በኩል ያላችሁ በደንብ ስሙ። እነዚህ እሱ ያመጣቸው ክፍሎች አብ የሚመሰገንባቸው ክፍሎች ናቸው። ብቻ መልስልኝ አለ። በቃ አለቀ። እኔ መልሴ ነው። አሁን እስክሪፕቸር እናደርገዋለን። እንምጣ እስካሁን ያለው ና እሺ ና እሱ እየጠቀሰ ያለው አብ ምስጋና የተቀበለበት ነው። ሌሎ ና ችግር የለውም። ና ከጥንት ጀምሮ እግዚአብሔር በብዙ አይነትና በብዙ ጎዳና ለአባቶቻችን ተናግሮ ሁሉ ወራሽ ባደረገው ደግሞ አለማትን በፈጠረበት በልጁ በዚህ ዘመን መጨረሻ ለእኛ ተናገረናል። ያኔ በነቢያት የተናገረው አሁን በልጁ የተናገረው ማን ነው? እዚህ ክፍል ላይ አብ ነው ነው የሚለው። አብ ብቻውን ግን ነው ሲናገር። አመሰግናለሁ። በቃ በቃ አመሰግናለሁ። አብ ነው። ለምሳሌ ኢሳይያስ በኢሳይያስ አፍ የተናገረ ቆይ። አመሰግናለሁ። እሺ፣ ችግር የለውም። ስለዚህ በኢሳይያስ አፍ ተናገር። ቆይ ችግር የለውም። ችግር የለውም። ያጀመ ቆይ አንዴ፣ አንዴ መደምደሚያ ከማዕፀን የሠራ የሚበጅህ እግዚአብሔር እንዲህ ይላል፣ ሁሉንም የፈጠርኩ ማ አብ ከሰማያት ለብቻ የዘረጋው አብ ብቻውን ነው የዘረጋው። እግዚአብሔር ከእኔ ጋር ማንም የለም። አንድ አንድ ልጨምርላችሁ፣ ያው አብ ስላለ ማለት ነው። እሺ አብ ነው ብሏል። እኔ እግዚአብሔር ነኝ፣ ማ አብ፣ ከእኔ ጋር ማንም የለም፣ በቃ ከእኔ በቀር አምላክ የለም። ያው አብ ነው። በቃ በቃ። አሁን ተስማማን፣ ተስማማን። ቆይ ቆይ፣ ና ና ና፣ ችግር የለውም። እግዚአብሔር ሞኝነቱን ተስማምተናል። አይ ከሰው ጥበብ ጥ ከሰው መሆኝነት ይታበባል። እንደ አይ ቆይ ቆይ ቆይ ቆይ ቆይ አንዴ ተረጋጋ። እሺ እውነተኛ አምላክ ብቻህን ይሆንክ አንተን የሚለው ማን ነው? የእሱ እሺ እዛ ጋር አይ ቲንክ ግራማቲካል የሆነ እንትን ምንድን ነው አርጊውመንት ማድረግ ይኖርብናል። ምን ማለት እንደሆነ አንተ ስለምንተን ይጠየኩ ማነው የጠየኩህ ነው ጥያቄው ነው እኮ እየመለስልህ ነው። መቼስ ግራመር ምን ፍሪ ግራመር ምን እንደሆነ የማታውቅም፣ ላስተምርህ። ፀጥ በል እሺ። ታስተምረኛለህ? ቆይ እሱን ወደ መልስ። ማን ነው ማን ነው ማን ነው ማን ነው

እናንተ ጥሬ አቅርቡ። ከዚህ በኋላ እንዲህጮብና ያተራ ምስ ያስፈልግነው ወደ እኔ ትመጣለህ፣ ወደ እኔ ትመጣለህ። ስንት ደቂቃ አለኝ? ልቀጥል ወይስ ሰዓት ያልቋል? ችግር የለውም አንድ ደቂቃ ትቀጥል እንጂ አልቋል፣ ደቂቃው። እሺ አንተ ነህ የጀመርከው አምላክን ተሳድበ፣ አንተ ነህ የጀመርከው። እሺ ኤኒዌይስ ምን መሰለህ፣ ችግር የለውም። በማንነትም በምንነትም አንድ አምላክ ታመልካለህ ምን ምን ምን በማንነትም በምንነትም አንድ አምላክ ታመልካለህ። በምንነቱ አምላክ የሆነ አንድ የሆነ በማንነቱ አምላክ አንድ የሆነ በምንነቱ ደግሞ ሶስት አካላት የሆነ ነው የማመልከው ነኝ። እሺ ጥሩ። ሌላ ጥያቄ አንድ ልጨምር፣ በቃ ከዛ በኋላ ይበቃኛል። እሺ። ምን አለ መሰለ ባይብል ላይ አንድ አምላክ የሚል ነገር በጣም ብዙ ቦታ አለ። ለምንድን ነው አንድ አብ ወልደ መንፈስ ቅዱስ አንድ አምላክ ብሎ ያልተጠቀሰው? አይ ቃል በቃል እንደዛ ግዴታ መቀመጥ የለበትም። ለምን አልተጠቀሰም አይ ግዴታ ግዴታ ስላሉን አስተምሮ ካለ በቂ ነው። በየቦታው ላይ ካለ አይ አንድ አስተምሮ አልጠቀስክልኝም። በነገራችን ላይ እሺ አመሰግናለሁ አማንዬ፣ አብ አምላክ መሆኑን አይተናል። አሁን መቀጠል ትችላለህ። ላይ መዝሙር መቶ አስራ አንድ ላይ እሺ፣ እሱ ጋር ከመሄድ በፊት ዳዊት የሚዘምርለት ጥያቄ ይሄ ነው። ዳዊት የሚዘምረው የሚያመልከው ማን ነው? አብን። እሺ፣ ስለዚህ ስግደቱም አምልኮም ለእስራኤል አምላክ ለተባሉ ለአብ ነው አይደለም? አምላኩም ጌታውም እሱ ነው አይደል? አምላኩም ጌታውም ጌትነቱ ግን በባህሪ የሆነ ነው እንጂ ጌትነቱ የተሰጠን አይደለም። የተሰጠ በሚለው ሳይሆን በእስራኤል ውስጥ እንግዲህ ኢየሱስን እያሰብክ መልሰ ከሆነ የሰጠ ምናምን የሚል የለም። የሰጠ ጌትነቱ። ስለዚህ ጌታዬ አምላኬ ሲል አንዱን አምላክ እስራኤል ነው ዳዊት አድረስ የሚያደርገው ጌታዬ አምላኬ ጌታዬ አምላኬ እያለ ሲዘምር ጌታዬ አምላኬ ካለ መዝሙር መቶ አስር እናውጣና አንብብልኝ ለመዝሙር መቶ አስር ጌታ ስንት ነው ያልከኝ? መዝሙር አንድ ስቴፕ ወደፊት ነን ወደፊት አይደለም ስትመልስ እናያለን ስቴፑን። እግዚአብሔር ጌታዬን ሲል እግዚአብሔር የተባለው ማን ነው? እሺ እኮ አሁን በእንትኑ እናውራ፣ በብራይስቱ እናውራ። በብራይስቱ ምን ይላል አውራ። በብራይስቱ አይ አይ አንተ ንገረኝ። እዚህ ጋር ማ ምንድነው የሚለው? እግዚአብሔር ጌታዬን ያህዌ አዶናይን ማለት ነው እኮ ምን። እሺ ጥሩ ይሄኛው አዶናይ ይሄኛው ምንድነው እኮ። እግዚአብሔር ያህዌ ነው፣ እኛው ጌታዬን የሚለው አዶናይ ነው ይሄኛው አዶና ይሄኛው ምንድን ነው? አይደለም ያው ነው እሱ፣ እግዚአብሔር የሚለው ያው ነው ያው ነው። እሺ አውጣና ታይም እየፈጀብኝ ነው። እሺ ኦኬ ባይ ዘ ዌይ ዩር ታይም ኢዝ አፕ ዩር ታይም ኢዝ አፕ። እኮ ያው አንተ የሚጨምርልኝ እንትን ይኖራል። እሺ ያው አዶና ነው የሚለው እዚህ ጋር ስትሮንገስ ነምበሩን ካየ ሁለቱንም ሁለቱንም ነው

አንድ አይ ልክ ፈትልክ ኦኬ፣ መዝሙር መዝሙረ ዳዊት ቁጥር ስንት ነበር?

አተብ ክፍል ብሰየ የተባሉ በጣም አዶኒ ጌታ ማለት ነው። ጌታዬ ጌታዬስህተት ነው። አዶኒ ምን ማለት ነው? ምን ማለት ነው? ከዛ እኔ ደግሞ ሌላ ብዬ ፈትቼ የነበረ። ከዛ አንደኛ ክፍል መሆንህ ታወሰ። ኮንፊደንስ የለህም። አዶኒ ጌታ ማለት ነው። እሺ አሁን ና ና ና ና ምንድን ነው ሰዓት ስለአለቀ ወደ ነጥባችን፣ ወደ መዝጊያችን አዶኒ ጌታ ማለት ነው። አዶኒ ጌታ ነው። አዶኒ ነው ጌታ። አዶኒ አንደኛ ክፍል አንተ። አቁም አንዴ። አዶኒ ነው አዶኒ ነው ጌታ። ቆይ ቆይ ቆይ። አዶኒ ነው አዶኒ ነው ጌታ። እንስት ማጠቃለያ እንስት። እሺ፣ እና እንትን ነው ባይዞ፣ ከአንደኛ ክፍል በታች አንደኛ ክፍል ካስደረኩ ሶሪ ከዛ በታች እሺ እሺ አንተ ደግሞ ከኔ በታች ነን ቀጥለሽ ኦኬ እሺ ምን እናረጋለን መሰላችሁ ያ ጀማ በጣም በሚገርም ነገር ማለት ነው በጣም ዛሬ አልহামዱሊላሂ ረቢል አለሚን ወቁል ጃል ሀቅ ወዘሐቀ አልባጢል እንግዲህ ያው ሰዓት ይያዝ አንድ ጊዜ እባክህ ያው ሰዓት ይያዝ ወቁላሁ አልሐምዱሊላህ ምናምን ስትል ነበር እሺ እሺ አንዴ አንዴ ሰዓት ይያዝ እኔም አሾፋለሁ አስቀይማለሁ ተው እንደ አማንዬ እሺ። በዚህ በአምላክ በአንቀየም ጥሩ። አሁን እንቀጥል ነው አምስት እንኳንም አንተ ጠርተህ እምቢ አላልኩህ። እንኳንም መጣ፣ እንኳንም አወራ። እሺ እሺ፣ እንኳንም መጣ። ሁለተኛ ግን ዝር በቃ አእሺ፣ ያ ጀማ ወቁል ጃ አልሐቅ ወዘሃቀ አልባል እነ ልባል ካነ ዘሁቃ። እውነትም መጣ ውሸትም ተወገደ፣ ውሸትም ተወገደ። ተወግዷል፣ ኦሬ ተወግዷል ማለት ነው። ስለህ ስለዚህ ያጀማ አሁን የምናየው እኛ የጠበቅነው ነው። አንድ አምላክ የሚለውን ኮንሰብት ሳይሆን ከሱ ስላሴን ያስረዳናል ብለን ጠብቀን ነበረ፣ አንድም ያስረዳን ነገር የለም ያጀማ ስላሴን አልተረዳንም። ዛሬ በቃ ተውሂድን በደንብ ተረድታችኋል ያጀማ። አንድ አምላክን በብቸኝነት እረፍት ያለውን አምልኮ ማምለክ በቃ አልሐምዱሊላሂ ረብል አለሚን፣ እስልምናችን ይህንን ያስተማረን። ስለዚህ አላህ ምን አለ እነዛ ሶስት ነው ያሉትን በእርግጥ ክደዋል በማለት ከሃዲ መሆናቸውን ሶስት ነው ያሉት ሰዎችን ተናግሯል ማለት ነው። እኛ የሚገርማችሁ ነገር ቅድመ ስለመናገር ይሞክረው አይቼ ነበረ ነበር ተውሂድ በሚለው የነብያችን ሰለላሁ ዐለይሂ ወሰለም ከልብ ወለዳቸው አይናገሩም በተማለው መሰለት ይኸው አግኝተነዋል ማለት ነው ቁርአን ሐዲሳችን ላይ ማለት ነው። ቁርአን ላይ ብትመጡ የትኛውን ረፍት የሚሰጠው አስተምህሮ ስላሴ ወይስ ተውሂድ? አንድ አምላክን ማምለክ በብቸኝነት ወይስ ሶስት አማልክትን አምልኩ? ለየትኛው መለመን እንዳለብን ራሱ ግራ በሚገባ ነው ሁኔታ ማለት ነው። ሱረቱ አንነሕል ምዕራፍ 16 ቁጥር 36 ላይ ምን አለ? ወለቀድ በዓትና ፊ ኩሊ ኡመቲን ረሱላ፣ በእርግጥም ነቢያትን ሁሉ ልክ ያለው አለ። ለምን አኒዕቡዱላህ ወጅተኒቡ ጣጉት፣ ጣዖታትን እራቁ ብሎ ማለት ነው። ስለዚህ ጣዖታትን እራቁ ብሎ ሲናገር፣ ይሄኛው ጋር ስንመጣ ደግሞ ከየት አይነት አስተምህሮ ነው ያለው ብለን ስንል ልብ አድርጉ የሚመጣውን አስተምህሮ ልብ አድርጉ እና ይዩልኝ ያ ጀማዓ በደንብ ልብ አድርጋችሁ በደንብ በደንብ ማለት ነው ሶስት አማልክትን ይዞ ሶስት አማልክትን ይዞ አንድ ሁለት ሶስት የሚባሉ አማልክትን ይዞ አንድ አምላክ አድርጎ መያዝ በጭራሽ የሚሆን ነገር አይደለም ማለት ነው። አብ ወል መንፈስ ቅዱስ የሚል ነገር ይዘን ማለት ነው ልክ ከየት ነው የተወረሰው ከተባለ ከነዚህ ከነዚህ ከነዚህ አስተምሮ ነው የተወረሰው፣ የሂንዶች ስላሴ እንዲሁም ደግሞ የቀድሞ ፋርሳውያን አስተምህሮ እንዲሁም ደግሞ የቀድሞ ግብጻውያን አስተምህሩ ይሄን ነበር የሰጡን። ይኸው ያው የነሱ አምላክ እንደዚህ ነው አይደለም ልባርጉ አምላክ ጋድ የሚለው ሎጎስ ቃል እንግዲህ ከዚህ የራሳቸው ትምህርት ነው መንፈስ ሆሊ ጎስት ብለው ያስተማሩ ማለት ነው። ሆሊጎስት ስለዚህ የቀድሞ የሮማውያን አስተምህሩ ነው አሁን ወርሰው እያስተማሩ ነው። ይሄንን ተቀበሉ ነው የሚለው። ያ ጀማ ይሄንን ተቀበሉ፣ ይሄን አስተምሩ፣ ተቀበሉ እያሉ ነው ይሄንን አለባሉ የባቢሎኒያው የድሮ የድሮ ባቢሎናውያን ትሪኒቲ የሚባለው ልብ አድርጉ፣ የፀሐይ የጨረቃና ወልድ ብለው እነዚህ ይሄን አስተምሮ ተቀበሉ እያሉ እነዚህ ያን የጣውታውያንን አካሄድ ተቀበሉ እያሉ ማለት ነው። እንዴት አርገን እንቀበለው? እንዴት እንዴት አርገን እንቀበለው? ሥላሴ አንድም ቦታ ተጠቅሶ አላየንም። ያ ጀመዓ አንድም ቦታ ተጠቅሶ አላየንም ባይብል ላይ ስለዚህ ይሄንን እንዴት አርገን እረፍት እንዴት ይኖራቸዋል? እንዴት እንዴት አርጎ ነው ረፍት የሚኖረው? ስለዚህ አሁን ምን አለ መሰላችሁ ይሄ አስተምህሮ የእነሱ አስተምህሮ ከሂንዱ ጋር በትክክል እንደሚመሳሰል ይው ደ ስሪ ጋድስ አለ ስሪ ጋድስ፣ ሶስት አማልክት አብ፣ አብራሱ አምላክ ነው፣ ወልድም አምላክ ነው፣ መንፈስ ቅዱስ አምላክ ነው። ልብ አድርጉ፣ ይሄው ስሪ ጋድስ አለ። ይሄ ደግሞ ብርሃማ የሚባለው አንደኛው ጋድ አለ፣ ሁለተኛ ቪሽኑ የሚባለው ጋድ አለ፣ ሌላኛው ሺቫ ቢከሚንግ ማኒፌስት ቱ ሂም ሪፕላይድ አለ ለርን እያለ ቀጠልና ከዛ በኋላ ምን አለ መሰላችሁ፣ እነዚህ ሁሉ ምንድን ናቸው? ለምሳሌ ያው እሺ the single being appearance under the three form አለ። ልብ አድርጎ ቀደም የለም ያለው ማለት ነው። ቀደም የለም ያለው ያው ልብ አድርጎ። ከዛ በኋላ እንግዲህ by acts of creation preservation and አለ። ኦኬ ቆይ destruction but ምን አለ ዋን አለ። አንድ ነው አለ አንድ አንድ ይሄን አምልኮ ነው ተቀበሉ እያሉ ይሄንን ይሄንን አምልኮ ማለት ነው። እንዴት አርገን እንቀበለው? ይሄ እንዴት ነው እረፍት የሚሰጠን? ያጀማ እንዴት አርገን አንድ አምላክ ከሚለው ኮንሰፕት ወጥተን ሶስት አማልክትን እንዴት እናመልካለን? ሶስት እንዴት ነው ልናመልክ የምንችለው? የትኛው መንገድ ነው ሶስት አማልክትን? እኛ የጠየቅነው ስለ ስለ ሶስት አማልክት፣ እሱ የሚያስረዳን ስለ አንድ ስለ ኢየሱስ አምላክ ነው። ኢየሱስ ብቻ ነው እንዴ አምላክ የተባለው? ባይብል ላይ በጣም ብዙ ሰዎች አምላክ ተብለው ተጠቅሰዋል። መላእክት አምላክ ተብለው ተጠቅሰዋል። ፈራጆች አምላክ ተብለው ተጠቅሰዋል። ሙሴ አምላክ ተብሏል። የእግዚአብሔር ቃል የመጣላቸው ሁሉ አምላክ ተብሏል። እኛ መቼ የፈለግን የፈለግ ነው። አብ፣ ወልድ፣ መንፈስ ቅዱስ አንድ አምላክ የሚል ኮንሰፕት የት አለ? ወላ ኮንሰፕቱ ቃሎች ራሱ የት አለ? አስተምሮቱ የት አለ? የት አለ? ስላሴዎች የት አላችሁ? አላገኘንም። አንድ ከእናንተ መካከል ዛሬ እየሰማችሁ ካላችሁ እኔ ጋር መወያየት የሚፈልግ አንድ ክርስቲያን ከእናንተ ካለ ይኸው ጀባብ እየዋለሁ ማለት ነው። ውይይቴን ተቀበሉ ውይይቴን ተቀበሉ ማለት ነው። ስላሴን አሳዩኝ እባካችሁ። ስላሴ አንድ አንድ አንድ ጥቅስ አሳዩኝ። አንድ ስለዚህ ሰዓት አልቋል። አማንዬ አመሰግናለሁ ለነበረን ቆይታ። ቀጥል እኛም ሰዓት ቆይላስ ጀምራ እንዴ አንዴ አንዴ ይቅርታ አንዴ፣ ይቅርታ። እሺ አምስት ደቂቃ ነው ሮ አሁንማ፣ ብሮ የክሎዚንግ ላይ ኮነን ያለ ነው። የምን መረጃ ነው? ማቅጠኛው ቢላ ነው ይባላል እና የወፈረ ሁሉ አይከብድም፣ የወፈረ ሁሉ አይከብድም። እንዲህ ያሉ ተራ ነገራቶችም ይነሳሉ እና በጣም የሚያሳዝን ነገር ነው። ሽንፈትን በሳቅ የመሸፈን ነገር ይታይበታል። መደንገጥ ነገር ይታይበታል። ያልጠበቀው ነገር እንግዲህ ሲቀርብለት ምናምን አይተናል። መጨረሻ ላይ እንደ አማራጭ ያደረገው ምንድነው ከተባለ ጎግል ገባና አላህ ይሄ ነው ምናምን ብሎ ሊሳደብ ነው ባይ ዘ ወይ፣ አይታችኋል። እሱ በማስረጃ መጽሐፍቶችን ከብቶ ሲያሳየው፣ ኦኬ ለምንድን ነው እኔማ? ሊሳደበው ብሎ ወደ ስድብ ነው የሄደው። እንደዚህ ነው አላለም። ያደረገው ምንድን ነው አንተ የምታመልከው ሥላሴ ከድንጋይ አምልኮ ነው የመጣው ከጣዖት ነው የመጣው፣ ማስረጃ ይኸው። አይታችኋል፣ ማስረጃ እዚህ ጋር አለ። እስኮለሮችን እየጠቀሰ ሊቃውንቶችን እየጠቀሰ ነው ያሳየው እየተሳደበ አይደለም። ስለዚህ ሽንፈት ሲመጣ ሁሌም ኦኬ ምንድ ነው እንደ አማራጭ የሚወስዱት ክርስቲያኖች መሳደብን ነው። አምላክ ይሄ ነው እያሉ ማቅረብ ነው። ፎቶ ማምጣት ነው። እኛ ፎቶ አይደለም ያመጣ ነው፣ ማስረጃ ከገዛ መጽሐፍቶቻችሁ ስለዚህ እንደ